የአቦል ዜና ቤተሰቦች ዛሬም ለእናንተ ይሆናሉ ያልናቸውን መረጃዎች ይዘናል። በቅድሚያም ርሶቹ እናስደምጣቸዋለን። ኪ ሀውሲንግ ክስ እንደሚመሰርት አስታወቀም። በወንዶ ገነት ከተማ ሱሪ የምትለብስ ሴት ላይ ጥቃት የሚያደርሱ ግለሰቦች ተያዙ። በግንባታ ስራ ላይ የሚሞቱ ሰራተኞች መረጃ ተዳፍኖ እንደሚቀርብ ተገለጸም። ኢትዮጵያ ከአበዳሪዎች ጋር ምስጢራዊ ውይይት እያካሄደች መሆኑ ተዘገበ።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 በወንዶ ገነት ከተማ ሴት ሱሪ እንዳትለብስ በሽማግሌዎች ተወስኗል በሚል ሴቶችን ሲያጠቁ፣ ልብስ በምላጭ ሲቀዱና ሲያወልቁባቸው የነበሩ ግለሰቦችን በቁጥጥር ስር መዋሉን የከተማ መስተዳደሩ አሳውቋል። በመግለጫው የከተማውን ለውጥ የማይፈልጉ ብሎ በገለጻቸው አካላት እኩይ ተግባራቸውን ለመፈጸም በከተማችን ውስጥ በቀን ስራ ላይ ተሰማርተው የሚገኙትን የቀን ሰራተኞችን በመጠቀም ሁከት ለመፍጠር በማቀድ ሴት እህቶቻችን በፈለጉበት አይነት አለባበስ ለብሰው በነፃነት የመንቀሳቀስ መብታቸውን ለመጣስ የተሞከረው ሙከራ በመንግስትና ሰላም ወዳድ በሆነው ህዝባችን ርብርብ በፍጥነት ሀሳባቸው ሳይሳካ ማክሸፍ ተችሏል ብሏል። በመግለጫውም ከተማ አስተዳደሩ በዚህ እኩይ ተግባር ላይ ተሳትፈዋል በሚል የጠረጠራቸውን ግለሰቦች በህግ ጥላ ስራ ውሎ የምርመራ ስራ እየሰራ እንደሚገኝም ይፋ አድርጓል። ስለሆነም የከተማችንና መላዊ ክልላችን ነዋሪዎች የተከሰተውን ክስተት አጥብቀን እናወግዛለን ብሏል። ከተማው ቀን ከሌሊት የንግድ እንቅስቃሴ ያለበት አካባቢ በመሆኑ ከክስተቱ በኋላ በደቂቃዎች ውስጥ እንደ ወትሮ በተረጋጋ መንፈስ ወደ ሰላማዊ እንቅስቃሴ የተመለሰ መሆኑን አሳውቀው፣ በቀጣይ ከተማ አስተዳደሩ የዚህ ጉዳይ መነሻን በማጣራት የእርምት እርምጃ እንደሚወስድ እንዲሁም ጥብቅ ክትትል እንደሚያደርግ አሳውቋል። በግንባታ ስራ ላይ የሚሞቱ ሰራተኞች መረጃ ተዳፍኖ እንደሚቀር ተገለጸ። በግንባታ ስራ ላይ ህይወታቸው የሚያልፍ አብዛኞቹ ሰራተኞች መረጃ ሪፖርት ሳይደረግ ተዳፍኖ እንደሚቀር ተገለጸ። በግንባታ ስራ ወቅት በሚፈጠር አደጋ ህይወታቸው ከሚያልፍ ሰራተኞች ውስጥ የአብዛኞቹ መረጃዎች ሳይታወቁና ለፖሊስ ሪፖርት ሳይደረጉ እንደሚቀሩ የአዲስ አበባ ከተማ አስተዳደር ግንባታ ፍቃድና ቁጥጥር ባለስልጣን አስታውቋል። ከ2015 ዓ ም እስከ ግንቦት 24 ቀን 2017 ዓ ም ድረስ ብቻ በህንፃ ስራ ላይ እያሉ በተለያየ ምክንያት 121 ወንዶችና 21 ሴቶች በአጠቃላይ 142 ሰዎች ህይወታቸው ማለፉን የባለሥልጣኑ ዋና ዳይሬክተር ኢንጂነር ህይወት ሳሙኤል ተናግረዋል። እነዚህ ቁጥሮች ግን በተገቢ ሁኔታ የተመዘገቡና ከፖሊስ ሪከርድ የተገኙት ብቻ መሆናቸውን ገልጸዋል። ከዚህ ውጭ መረጃውን ለፖሊስ ሳያሳውቁ ባለበት ተዳፍነው የሚቀርና በሽምግልና ብቻ እንዲያልቁ የሚደረጉ በርካታ ሟቾች መኖራቸውን ጠቁመዋል። በዚህም መሰረት በግንባታ ስራ ላይ ህይወታቸው የሚያልፉ ሰዎች ለፖሊስ ሪፖርት ከሚደረገው በላይ ከፍተኛ ቁጥር ያላቸው መሆኑን ገልጸው በዚህ ጉዳይ ተጨማሪ የተጠናከረ ስራ እንደሚሰራበት አስታውቀዋል። ሪፖርት የማይደረጉ የአደጋ መረጃዎችን በተመለከተ አሰሪዎች ወይም ባለቤቶች ላይ ቅጣት የሚጥል ህግ መኖሩን ያነሱት ዋና ዳይሬክተሯ ከወንጀል ጋር የተገናኘውን ጉዳይ ፖሊስ ተፈጻሚ እንደሚያደርገው ተናግረዋል። ከዚህ ውጭ ግን የህንፃ ደህንነትን ባለመጠበቅና ጥንቃቄ ባለማ ለማድረግ ለሚፈጠር አደጋም በወንጀለኛ መቅጫ እና በኮንስትራክሽን ህግ መሰረት የሚያስቀጣ መሆኑንም ገልጸዋል። ለአብነትም በግንባታ ወቅት መውሰድ የሚገባቸውን የጥንቃቄ እርምጃዎች አለመውሰድ እንደየእርከኑ እስከ 50 ሺህ ብር የገንዘብ ቅጣት እንደሚያስቀጣ አስታውቀዋል። በተጨማሪም የህንፃዎችን ደህንነት አስጠብቀው የሰራተኞችን ጉዳት ከመቀነስ አንጻር በዘርፉ ከተሰማሩ አካላት ጋር በመተባበር በስፋት እየተሰራበት እንደሚገኝ ገልጸው በቅርቡም አደገኛ የደህንነት ስጋት ያለባቸው 3544 ህንፃዎች መለየታቸውን ተናግረዋል። ከእነዚህም ውስጥ 20948 የሚሆኑትን የገንዘብ ቅጣት በመቅጣትና ግንዛቤ በመፍጠር ቢያንስ ትንሹን የደህንነት መስፈርት እንዲያሟሉ መደረጉን ገልጸዋል። ኢትዮጵያ ከአበዳሪዎች ጋር ምስጢራዊ ውይይት እያካሄደች መሆኑ ተዘገበ። ኢትዮጵያ የአንድ ቢሊዮን ዶላር ዩሮ ቦንድ እዳዋን እንደገና ለማዋቀር ከግል ባለቤቶች ጋር ምስጢራዊ ውይይት ጀምራለች። የኢትዮጵያ መንግስት የአንድ ቢሊዮን ዶላር ዩሮ ቦንድ ዕዳን እንደገና ለማዋቀር ከዓለም አቀፍ የቦንድ ባለቤቶች ኮሚቴ ጋር ይፋዊና ሚስጢራዊነትን ያካተተው ውይይት መጀመሩን ብሉምበርግ ዘግቧል። ይህ እርምጃ ሀገሪቱ በከባድ የዕዳ ጫናዋን ለማቃለል በምታደርገው ጥረት ውስጥ እንደ ወሳኝ ምዕራፍ ተወስዷል። ውይይቱ ሪስትሬክተር ተብሎ የተገለጸ ሲሆን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 በማድረግ ላይ ትገኛለች። ኪ ሃውሲንግ ክስ እንደሚመሰርት አስታወቀም። ብዙዎችን የሞራ ቤት ባለቤት አደርጋለሁ ብሎ ከ26000 በላይ ዜጎችን የመዘገበው ኪ ሃውሲንግ ፋይናንስ ሶሉሽን ስሜን አጥፍተዋል ያላቸውን ግለሰቦች በሕግ እንደሚጠይቅ አስታውቋል። ተቋሙ የመጀመሪያ ከ81 ሺህ ብር በላይ አስከፍሎ በየወሩ የቁጠባ ብር የሚሰበስብ ሲሆን በገባው ውል መሰረት ብዙ ቤት አለማውጣቱን ተከትሎ ተቃውሞች እየቀረቡበት ይገኛል። የፒራሚድ የቢዝነስ ስልትን ተከትሎ ብዙ በቢሊዮን የሚቆጠር ብር ሰብስቦ ለመኖሪያ ቤት ያወጣው ግን በጣም ትንሽ ብር ሲሆን አካሄዱን የታዘቡ ተመዝጋቢዎች ተጭበርብረናልና ከአሁኑ እንንቃ በሚል ንቅናቄ ጀምረዋል። በቲክቶክ እና በተለያዩ የማህበራዊ ሚዲያ አማራጮች የተሰባሰቡት ተመዝጋቢዎቹም ተቋሙ መጀመሪያ ስራ ሲጀምር ውል ያስያዘባቸውን ዳሽን ባንክና ብርሃን ኢንሹራንስ ጋር ውል ማቋረጡንም እንደ ምክንያት ያነሱታል። በተለይም ባንኩና ኢንሹራንሱ ከተቋሙ ጋር ውላቸውን ያቋረጡት የተመዝጋቢዎችን ገንዘብ ደህንነት አደጋ ላይ የሚጥል አካሄዶች መጀመሩን ተከትሎ የሚሉ መረጃዎችም ተሰራጭተዋል። ተመዝጋቢዎቹ ይህንን ይበሉ እንጂ ኪ ሀውሲንግ ግን በእቅዱ መሰረት ተመዝጋቢዎችን የቤት ባለቤት ለማድረግ 5200 ቤቶችን እየገነባ እንደሚገኝ ቤት የሚገነባባቸውን ሶስት መሬቶች እንደገዛ እንዲሁም የተለያዩ ስራዎችን እየሰራ እንደሚገኝ ገልጿል። የሀሰት መረጃ በማሰራጨት ስሜን አጥፍቷል ያላቸውን ግለሰቦች በህግ እንደሚጠይቅም ይፋ አድርጓል። ሳይንቲስቶች ለመጀመሪያ ጊዜ ከሰው ልጅ ቆዳ ዲኤንኤ ጽንስ ፈጠሩም። የአሜሪካ ሳይንቲስቶች ለመጀመሪያ ጊዜ ከሰው የቆዳ ሴል የተወሰደ ዲኤንኤን ተጠቅመው ከወንድ የዘር ፍሬ ጋር በማዳቀል ጽንስ መፍጠራቸውን ገልጸዋል። አዲሱ ግኝት በእርጅና ወይም በበሽታ ምክንያት የሚከሰት መካንነትን ለማስቀረት የሚችል ነው ተብሏል። ይህም በሰውነት ውስጥ የሚገኝ ማንኛውም ህዋሶች በመጠቀም መስራት እንደሚቻል ተነግሯል። ዘዴው ከፍተኛ የሆነ ማሻሻያ የሚፈልግ በመሆኑ በህክምና ተቋማት ጥቅም ላይ ለመዋል አስር ዓመት ሊወስድ ይችላል። ባለሙያዎች ይህ አስደናቂ ምርታ ነው ቢሉም ሳይንሱ ምን እየሰራ እንደሆነ ከህዝብ ጋር ግልጽ ውይይት ማድረግ ያስፈልጋል ሲሉ ገልጸዋል። ሂደቱ ገና በሳይንሳዊ ምርመራ ደረጃ ላይ የሚገኝ ነው። ዓላማው ደግሞ የሚጠቀሙበት የወንድ ዘር ወይም እንቁላል የሌላቸው ጥንዶች አይቪኤፍ ኢንትሮፈርቲላይዜሽን መጠቀም ስለማይችሉ እነሱን ለመርዳት ነው። ምርምሩ እንቁላል የሌላቸው በእድሜ የገፉ ሴቶችን በቂ የወንድ የዘር ፍሬ የማያገኙ ወንዶች ወይም የካንሰር ህክምና መካን ያደረጋቸውን ሰዎች ሊረዳቸው ይችላል ምርምሩ ለወላጅነት ምንነት አዲስ ትርጓሜ የሚያሰጠው ይሆናልም ተብሏል ይፋ የሆነው ዘዴ የሴትን ቆዳ ሴሎች መጠቀም የለበትም የወንድን መጠቀም ይችላል ይህም የተመሳሳይ ጾታ ጥንዶችን ከሁለቱም አጋሮች ጋር በዘረ መል ግንኙነት ያላቸውን ልጆች እንዲወልዱ በር ይከፍታል ለምሳሌ የተመሳሳይ ጾታ ጥንዶቹ ወንዶች ከሆኑ የአንደኛ ወንድ ቆዳ እንቁላሉን ለመስራት ያገለግል ይችላል ይችላል። ቀጥሎም ከወንድ አጋሩ የወንድ ዘር ፍሬ ጋር ይጠቀሙበታል። የኦሪገን ጤናና ሳይንስ ዩኒቨርሲቲ ባልደረባዋ ፕሮፌሰር ፓውላ አማቶ ይህ ዘዴ በእንቁላል ወይም በወንድ ዘር እጥረት ምክንያት በሚሊዮኖች ለሚቆጠሩት መካን ለሆኑ ሰዎች ተስፋ ከመስጠቱ በተጨማሪ የተመሳሳይ ፆታ ጥንዶች ከሁለቱም ጋር በዘር የሚተሳሰር ልጅ እንዲወልዱ ያስችላል ብለዋል። ባህል ዩኒቨርሲቲ የሥነ ተዋልዶ ሕክምና ፕሮፌሰር የሆኑት ሮጀር ስቱሪም ምርምሩን ጠቃሚና አስደሳች ነው ብለው ገልጸውታል። በተመሳሳይ ጊዜ እንዲህ አይነቱ ምርምር በተመለከተ ከሕዝብ ጋር ቀጣይነት ያለው ግልጽ ውይይት አስፈላጊነት እንዲኖር ይፈልጋል ሲሉ አክለዋል። እንዲህ ባሉ ምርምሮች ዙሪያ ተጠያቂነትን ለማረጋገጥና የሕዝብ አመኔታን ለመፍጠር የተጠናከር የቁጥጥር አስፈላጊነትን ያሳዩናል። በኤድንበርግ ዩኒቨርሲቲ ስነ ተዋሉ ጤና ማዕከል ምክትል ዳይሬክተር ፕሮፌሰር ሪቻርድ አንደርሰን በበኩላቸው አዳዲስ እንቁላሎችን ማፍራት መቻል ትልቅ ለውጥ ነው ብለዋል። በጣም አስፈላጊ የደህንነት ስጋቶች ቢኖሩም ግን ይህ ጥናት ብዙ ሴቶች ከራሳቸው ዘረመን ልጆች እንዲኖራቸው ለመርዳት የሚያግዝ እርምጃ ነው ሲሉ ገልጸዋል። ሶማሊያና ግብፅ ወታደራዊ ትብብራቸውን ሊያሳድጉ ነው። የግብፅ መከላከያ ሚኒስቴር አብዱል መጂድ ሰቅር እና የሶማሊያዎቻቸው አህመድ ሞአሊም ፊክ የሁለቱን ሀገራት ወታደራዊ ትብብር ለማጠናከር እንዲሁም በአፍሪካ ሰላምና መረጋጋትን ለማምጣት ያለመውይይት ሰኞ መስከረም 19 2018 ዓ.ም በካይሮ አድርገዋል። ሚኒስትሮቹ በሁለቱ ሀገሮች የጦር ኃይሎች መካከል ያለውን ወታደራዊ ትብብር በሚያሳድጉባቸው መንገዶች እና በአፍሪካ አጉር ሰላምና መረጋጋትን ለማስፈን የሚደረጉ ጥረቶችን በመደገፍ ላይ መምከራቸውን የግብፅ ጦር ባወጣው መግለጫ አስታውቋል። የሶማሊያ መከላከያ ሚኒስትር በበኩሉ ግብፅ ለአፍሪካ ሀገራት ሰላምና ጸጥታን ለማስፈን የምታደርገውን ጥረት በማመስገን ሁለቱ ሀገራት ቁልፍ በሆኑ ቀጠናዊ ጉዳዮች ላይ የጋራ አመለካከቶችን እንደሚቃሩ ጠቁመዋል። ሚኒስትሮቹ በሁለቱ ሀገራት መካከል ያለውን ወታደራዊ ትብብር በማጠናከር እና በቀጠናዊ የሰላም ጥረቶችን ለመደገፍ ውይይት ማካሄዳቸውን የሶማሊያ ብሔራዊ የዜና አገልግሎት ሶና በዘገባው አመልክቷል።